ሰላም እንዴት ናችሁ? የቻናል የቤተሰቦች በያላችሁበት ሰላማችሁ ብዙ ይበል። ዛሬ በሌላ ቪዲዮ ተመልሻለሁ። ዛሬ ጅላችሁ የመጣሁት አማርኛ ፊደሉ የፊደሎችን ስብስብ ቃል ምስረታ ነው ማለት ነው። አማርኛ የፊደሎችን ስብስብ ቃላት ምስረታዎችን በተከታታይ አረፍተ ነገሮችንም ቃላት ምስረታዎችንም ሁሌም በዚህ ቻናል እየለቀቁ ይገኛለሁ ማለት ነው። ጀማሪ የሆናችሁ ተማሪዎች ፊደል ቆጥራችሁ ጨርሳችሁ ማንበብ ላይ ላላችሁ ሁሌ የሚለቀውን ቪዲዮ እየገባችሁ ላይክና ሸር በማድረግ በመከታተል እዚሁ ዩቱብ ላይ ማወቅና ማንበብ ትችላላችሁ። መጻፍም ትችላላችሁ ማለት ነው። እናንተ አሁን ቪዲዮውን ከመጀመሪያ እስከ መጨረሻ ስቆጥር አብራችሁ እየቆጠራችሁ፣ ደብተርና እስክሪፕቶ በመያዝ አብራችሁ እየጻፋችሁ ተለማመዱ። ዩቱብ ላይ የወቁ ማለት ነው። ለበለጠ ከታች በማስቀምጠው ስል ደውላችሁ ጠይቁኝ። በቅርቡ አማርኛ እንድታውቁ አግዛችኋለሁ ማለት ነው። እንግሊዘኛ መማር የምትፈልጉ፣ አማርኛ መማር የምትፈልጉ ጠይቁኝና በቅርቡ እንድታውቁ እኔ አግዛችኋለሁ እሺ እናነባለን ከመጀመሪያው በዚህ በጥቁር በሰማያዊ አይነት መጀመሪያ ከዛ በቀይ በቀይ በአረንጓዴ ያለ እየጻፉታለ እሱን እስቲ ክብርታችሁ ወርታች አነብላችኋለሁ አብራችሁ ከኔ ጋር አንብቡ እሺ መጀመሪያ ላይ ያለው ምን ይላል እ መ ጣ ለ ሁ ይላል መጀመሪያ ላይ ያለው እመጣለሁ ይላል እመጣለሁ እመጣለሁ፣ የሚል ቃል እንግዲህ ስንት ፊደል ነው? የአ የመ የጠ የለና የሃ ፊደል ነው። ይሄ እመጣለሁ የሚል ቃል ይሰጣል ማለት ነው። አምስት ፊደል ነው። የአ ፊደል ስድስተኛው ነው፣ የመ መጀመሪያ፣ የጠ አራተኛው ጣ፣ ከዛ የለ መጀመሪያ፣ የሃ ደግሞ ሁ ሁለተኛው ነው። በአንድ ላይ እመጣለሁ የሚል ትርጉም የሚሰጥ ቃል አነበብን ማለት ነው። የፊደሎቹን ስብስብ ትርጉም የሚሰጡ ቃላቶችን ነው ዛሬ የማነብላችሁ ቀጥሎ ደግሞ እ ን ገ ና ኛ ለ ን ይላል፣ እንገናኛለን ይላል። ይሄ ደግሞ እንገናኛለን፣ እንገናኛለን የሚለው ደግሞ የማን የማን ፊደል ነው? የአ የነ የገ አሁንም የነ ከዚያ የኘ ፊደል የለ ፊደል እና የነ ፊደል ሰባት ፊደል ነው። ሰባት ፊደሎች በአንድ ላይ ሆኖ እንገናኛለን የሚል ትርጉም ያለው ቃል አነበብን ማለት ነው። እንግዲህ የአ አሁንም ች ስድስተኛዋ ናት። አ ብለን ሳይሆን ምን ጠራት? እ ብለን ነው። ስድስተኛ ላይ ያለችዋ እ ሚል ድምጽ ስለሚኖረው ማለት ነው። የነም ን ነው፣ ስድስተኛ ነው። አሁንም ከዚያ የገ መጀመሪያ፣ የነ አራተኛ፣ የኝም አራተኛ፣ የለም የለ መጀመሪያዋ ነው፣ የነ ስድስተኛ። በአንድ ላይ እንገናኛለ ን የሚል ትርጉም ያለው ቃል አነበብን ማለት ነው። ቀጥሎ ደግሞ ስ ህ ተ ት ይላል ስህተት ይላል። ደግሞ ስህተት ስህተት የሚለው የሰ የሀ የተና ምልሶ የተ ስህተት ይላል። የሰ የሀ ስድስተኛ ነው ሁለቱም፣ የተ ይችኛዋ መጀመሪያ ናት። ከዚ መጨረሻዋ የተ ፊደል ስድስተኛ ነው ማለት ነው። በአንድ ላይ ስህተት ይላል። አራት ፊደሎች የሰና የሀ የተ ሁለቶች ማለት ነው። አራቶች በአንድ ላይ ስህተት የሚል ትርጉም ያለው ቃል ሰጡን ማለት ነው። ቀጥሎ ደግሞ ስ ም ምነት ይላል። ስምምነት ይላል። ደሞ ደግሞ ስምምነት ስምምነት የሚለው ደግሞ የሰ የመ ሁለት ስድስተኛው ድምጽ ነው። ሁለት እዚህ ም ም ማለት አለባችሁ። ከዛ የነና የተፊደል አምስት ፊደል ነው። በአንድ ላይ አምስቶቹ ፊደል የተለያዩ ፊደሎች ትርጉም ያለው ቃል ስምምነት የሚል ሰጠን ማለት ነው። ስምምነት የሚል ስምምነት። ኦኬ፣ ቀጥሎ ደግሞ ስርጭት ይላል ስርጭት ይላል። ይሄ ደግሞ ስርጭት ስርጭት የሚለው ደግሞ የሰ የረ የጨና የተ አራት ፊደል ነው። የሰም ስድስተኛ ነው። የረም ስድስተኛ ነው። የጨም የተም ሁሉም ሳድስ ናቸው። ስድስተኛ ላይ የሚገኙ ፊደሎች ናቸው። በአንድ ላይ ስርጭት የሚል ትርጉም ያለው ቃል አነበብን ማለት ነው። በመቀጠል ተ ተፈጥሮ ይላል። ተፈጥሮ ይላል። ይሄ ደግሞ ተፈጥሮ በመጨረሻ ላይ ያለው ተፈጥሮ የተ የፈ የጠና የረ ፊደል ነው። በአንድ ላይ ተፈጥሮ የሚል ትርጉም ያለው ቃል አነበብን ማለት ነው። እንዲያረጋችሁ መለማመድ ነው። ቀላል ነው። አማርኛ ሁሌም የሚለቀውን ቪዲዮ ብትከታተሉ በቅርቡ ታውቃላችሁ ማለት ነው። እሺ እመጣለሁ። እሺ ከዛ እንገናኛለን። ከዚያ ስህተት፣ ከዛ ስምምነት፣ ከዛ ስርጭት፣ መጨረሻው ተፈጥሮ ይላል ማለት ነው። መጀመሪያ ቀስላችሁ ታነቡና ፈጥኛ ሳነብ ደግሞ ፈጥናችሁ በማንበብ ተለማመዱ። ቀጥሎ በቀይ የጻፉትን ደግሞ አነባለሁ። መጀመሪያ ላይ ያለው አ ል መ ጣ ም ይላል፣ አልመጣም ይላል። ይሄ አልመጣም እንግዲህ አልመጣም የሚሉ ቃላቶችን የሚሰጠን የአ የለ የመ የጠና የመፊደል ነው። በአንድ ላይ አልመጣም የሚል ትርጉም ያለው ቃል አነበብን። የአ ፊደል መጀመሪያ የለ ስድስተኛ የመ መጀመሪያ የጠ አራተኛ የመ ስድስተኛው አልመጣም ይላል ማለት ነው። ቀጥሎ ባለፈው ይላል ደግሞ ባለፈው። ባለፈው የሚለው ደግሞ አራት ፊደል ነው። የበ የለ የፈና የወ ስንተኛ ድምጽ ነው ሲባል የበ አራተኛ የለ መጀመሪያ የፈ መጀመሪያ የወ ስድስተኛው በአንድ ላይ ባለፈው የሚል ቃል ይሰጣል ማለት ነው። ባለፈው የሚል ትርጉም ያለው ቃል ይሰጣል። ቀጥሎ ደግሞ አ ሳ ፋ ሪ ሶስተኛው አናት የረ ፊደል አሳፋሪ ይላል። ይህ በአንድ ላይ ሲነበብ አሳፋሪ፣ የአ፣ የሰ፣ የፈነ የረ አራት ፊደል አሳፋሪ ይላል ማለት ነው። የአ መጀመሪያ የሰ አራተኛ የፈ አራተኛ ሆነም የረ ሶስተኛው አናት ሪ ነው ምትለው ረሩ ሪ እዚህ አናት ዋጠመም ሲል አራተኛ ትሆናለች። አሳፋሪ ይላል። ቀጥሎ ደግሞ ጨርሻለሁ ጨርሻለሁ ይላል። ይሄ ደግሞ ጨርሻለሁ፣ ጨርሻለሁ የሚለው ደግሞ የጨ የረ የሸ የለና የሃ ፊደል ነው። በአንድ ላይ ጨርሻለሁ ይላል ማለት ነው። እንግዲህ የጨ መጀመሪያ ነው። የረ ስድስተኛ ነው። ረ የሚል ድምጽ ነው። ረ ሳይሆን ረ ሳብ በሚል ይኖረው ስድስተኛው። የሸ አራተኛ ነው። ሻ ከዚያ አለ መጀመሪያ፣ የሃ ሁ ሁለተኛው። ጨርሻለሁ ይላል። ቀጥሎ መሰረቶች መሰረቶች ይላል። ደግሞ ስንት ፊደል ነው? የመ የሰ የረ የተነ የቸ አምስት ፊደል ነው። የመ የሰነ የረ መጀመሪያ ነው። እስከ ረ ድረስ ሶስቱ ፊደሎች የተ ቶ ነው መጨረሻ። የቸ ደግሞ ች ናት ስድስተኛዋ። መሰረቶች የሚል ትርጉም ያለው ቃል አነበብን ማለት ነው። መጨረሻ ላይ ያለው ፈቃ ቃ ደ ኝ ነት ይላል ፈቃደኝነት ይላል። ይሄ ደግሞ ፈቃደኝነት ፈቃደኝነት የሚለው ደግሞ ስድስት ፊደል ነው። የፈ የቀ የደ የኘ የነና የተ ነው። የፈ መጀመሪያ የቀ አራተኛ ነው። የደ መጀመሪያ ነው። የኘ ፊደል ናት፣ ቺ ስድስተኛው ናት። ኝ የሚል ድምጽ ነው የሚኖረው። የነ ደግሞ መጀመሪያ ነው። ከዛ የተ ስድስተኛ። በአንድ ላይ ፈቃደኝነት የሚል ትርጉም ያለው ቃል አነበብን ማለት ነው። ፈቃደኝነት የሚል እንዲያረጋችሁ መለማመድ እና ሁሌም በተከታታይ ቪዲዮ ቢያልቅ ራሱ እያዞራችሁ እያዞራችሁ እያያችሁ አማርኛ አንብቡ። እሺ መጀመሪያ ላይ አልመጣም። ከዛ ባለፈው ከዚያ አሳፋሪ ከዚያ ጨርሻለሁ። ከዛ መሰረቶች መጨረሻ ፍቃደኝነት የሚል ቃላቶችን አነበብን ማለት ነው። የተለያዩ ቃላቶችን አነበብን። ቀጥሎ ደግሞ በአረንጓዴ የተጻፈውን እናነባለን። መጀመሪያ ላይ ያለው ወጣቶች ይላል። ወጣቶች ይላል። ወጣቶች የሚለው የወ የጠ የቸ የተ ፊደል እና የቸ ፊደል በአንድ ላይ ወጣቶች ይላል ማለት ነው። ወጣቶች ወ መጀመሪያ ነው። ጣ አራተኛ ናት። የተ ደግሞ ቶ ናት መጨረሻዋ። የቸች ስድስተኛ። ወጣቶች ይላል ማለት ነው። ቀጥሎ ደግሞ ጥፋተኛ ይላል። ይሄ ደግሞ ጥፋተኛ ይላል። ጥፋተኛ ጥፋተኛ የሚለው ደግሞ የጠ ስድስተኛ ነው። የፈ አራተኛ ነው። የተ መጀመሪያ ነው። የኘ አራተኛ ነው። አራት ፊደል ነው። የጠ የፈ፣ የተና የኘ በአንድ ላይ ጥፋተኛ የሚል ትርጉም ያለው ቃል አነበበን ማለት ነው። ቀጥሎ ሰራዊት ይላል። ሰራዊት ይላል። ሰራዊት ሰራዊት የሚለው ደግሞ የሰ የረ የወ የተ ፊደል ነው። በአንድ ላይ ሰራዊት ይላል ማለት ነው። ሰራዊት ሰራዊት የሚለው የሰ መጀመሪያ ነው። የረ አራተኛ ነው። የወ ዊ ሶስተኛ ናት። የተ ት ስድስተኛ። ሰራዊት ይላል ማለት ነው። ቀጥሎ ደግሞ ሰራተኛ ይላል። ይሄ ደግሞ ሰራተኛ ይላል። ሰራተኛ የሚለው አራት ፊደል ነው። የሰየረ የረ የተነ የኘ የሰ መጀመሪያ የረ አራተኛ የተ መጀመሪያ ነው። የኘ አራተኛ ነው ማለት ነው። ሰራተኛ የሚል አራቱ ፊደሎች ሰራተኛ የሚል ትርጉም ያለው ቃል ሰጡን። ቀጥሎ መቀጠል ይላል መቀጠል ይላል። ይሄ ደግሞ መቀጠል የመ የቀ የጠና የለ መጀመሪያ ድምጽ ናቸው። የለ ብቻ ስድስተኛ ትሆናለች። መቀጠል ይላል ማለት ነው። ከዛ መጨረሻ ላይ መሰረዝ ይላል መሰረዝ ይላል። መሰረዝ መሰረዝ የሚለው ደግሞ የመ የሰ የረ መጀመሪያ ድምጽ ነው። ዝ ስድስተኛ ናት። መሰረዝ ይላል ማለት ነው። እንዲያደርጋችሁ መለማመድ መለማመድ ስታደረጉት ይገባችኋል ወጣቶች። ከዚያ ጥፋተኛ፣ ከዛ ሰራዊት፣ ከዚያ ሰራተኛ፣ ከዚያ መቀጠል፣ ከዛ መሰረዝ የሚል ትርጉም ያለው ቃል አነበብን ማለት ነው። አሁን ደግሞ መጨረሻ በጥቁር የጻፉትን አነብላችኋለሁ። ጋ ዜ ጠ ኛ ይላል ጋዜጠኛ ይላል። ይሄ ደግሞ ጋዜጠኛ የመጀመሪያው ጋዜጠኛ ይላል። የገ ፊደል ጋ ነው አራተኛው ማለት ነው። የዘ አምስተኛ ይሆናል። የጠ መጀመሪያ ነው። የኘ አራተኛ። ጋዜጠኛ ይላን ማለት ነው። ቀጥሎ ና ፍ ቆ ት ናፍቆት ይላል። ደግሞ ናፍቆት ናፍቆት የሚለው የነ የፈ የቀና የተኑ አራት ፊደል የነ አራተኛ ነው። የፈ ስድስተኛ የቀ መጨረሻው ድምጽ ቆም ይለው፣ የተ ት ስድስተኛ፣ ናፍቆት ይላል። ቀጥሎ ይሰራሉ ይላል፣ ይሄ ደግሞ ይሰራሉ ይላል። ይሰራሉ የሚለው ደግሞ አሁንም አራት ፊደል ነው። የየ ይ ነው፣ የሰ መጀመሪያ፣ የረ አራተኛው፣ የለ ሉ ሁለተኛው፣ ይሰራሉ ይላል ማለት ነው። ይሰራሉ። እሺ ከዛ ቀጥሎ መለወጥ መለወጥ ይላል። ይሄ ደግሞ መለወጥ የመ የለ የወ መጀመሪያ መጀመሪያ ድምጽ ሆኖ የጠጥ ስድስተኛ መለወጥ ይላል። ቀጥሎ መቀበል መቀበል መቀበል የሚለው ደግሞ የመ የቀ የበ ፊደል መጀመሪያ መጀመሪያ የለል ል መጀመሪያ ድምፁ ምንም ቀጥላት ምንም የሌለው ወጥ ነው አንድ ወጥ ነው መቀበል ይላል ማለት ነው። መጨረሻ ላይ ያለው ሰራተኞች ይላል ሰራተኞች ይላል። ሰራተኞች የሚለው አምስት ፊደል ነው የሰ የረ የተ የኘ እና የቸ ሰመጀመሪያ አራተኛ የተመጀመሪያ የኛ የሆናች መጨረሻዋ ሰባተኛ የቸች በአንድ ላይ ሰራተኞች የሚል ትርጉም ያለው ቃል አነበብን ማለት ነው። በተለይ ጀማሪ የሆናችሁ ፊደል ቆጥራችሁ ጨርሳችሁ ከሆነ እንደዚህ አይነት ቪዲዮች ስለቅ እየተከታተላችሁ ማንበብና መጻፍ ብታደረጉ ዩቱብ ላይ ማወቅ ትችላላችሁ ማለት ነው። ኦኬ ለአንብብላችሁ ጋዜጠኛ እዚያ ናፍቆት ከዚያ ይሰራሉ ከዚያ መለወጥ ከዛ መቀበል፣ መጨረሻው ሰራተኞች ይላል ማለት ነው። እንዲ ያረጋችሁ እስከ መጨረሻ በመከታተል ማወቅ ትችላላችሁ ማለት ነው። የዛሬ ቪዲዮ የቃላት ምስረታ ነበረ። ከተመቻችሁ ላይክ፣ ሸር ያደረጋችሁ ለጓደኞቻችሁ አድርሷቸው። አዲስ ናችሁ ደግሞ ሰብስክራይብ ያደረጋችሁ የቻናል ቤተሰብ ሁኑ። የዛሬ ቪዲዮ ይህን ይመስል ነበር። በሌላ ቪዲዮ እስከመመለስ ሰላም ሁኑ። ቻው።